ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? ያላችሁበት የዓለም ዳርቻ ሰላማችሁ ብዛልኝ። ይህን ኃይል አካዳሚ ነው የቻናል አዲስ ሰው ናችሁ? ሰብስክራይብ በማድረግ ጀምሩ። ዛሬ ደግሞ ለየት ባለ ሁኔታ የብዙዎች ችግር የሆነውን ዛሬ አንድ መፍትሄ ይዤላችሁ መጥቻለሁ። እሱ ችግሩ ምንድን ነው? መፍትሄውስ ምንድን ነው? አብረን የምናይ ይሆናል። አራተኛና ሶስተኛ ፊደልን ከአንድን ቃል ስናነብ በቃላት መካከል ወይም አንድ ሰው ጽፎልን ለመመለስ ስንፈልግ አራተኛና አንደኛን የመለየት ጉዳይ በጣም ትልቅ ሸክም የሆነብንና እንዲሁም ስድስተኛና ሶስተኛ ፊደላትን ሶስተኛና ስድስተኛ ፊደላት ስድስተኛና አራተኛ ፊደላት በቃል ውስጥ አንድ አይነት እየሆኑብን ያስቸገሩን ካሉ እያስቸገሩን ካሉ ዛሬ ቀለል ያለ መፍትሄ ይሰጣቸዋሉ። ከዚህ በኋላ አማርኛን ማንበብና መጻፍ ቀለል ባለ ሁኔታ በአጭር ጊዜ ብቻ ትለማመዳላችሁ። ይህ ማለት አንደኛ ፊደል እና አራተኛ ፊደል እየተመሳሰለባችሁ እንዲሁም ደግሞ ሶስተኛ እና ስድስተኛ ፊደል እየተመሳሰለባችሁ እያስቸገራችሁ ያለ ለማንበብና ለመጻፍ እየተቸገራችሁ ያላችሁት ወንድሞቼ ዛሬ ይህን ቪዲዮ እረጋ ብላችሁ በመመልከት እስከ መጨረሻዋ እኔ ጋር ከቆያችሁ አማርኛን አቀላጥፋችሁ ማንበብና መጻፍ ትችላላችሁ። ያለምንም ጥያቄ በአጭሩ ማወቅ ትችላላችሁ ማለት ነው። ስለዚህ ረጋ ብላችሁ እስከ መጨረሻው አብራችሁ ይቆዩ። አሁን አንደኛና አራተኛ ፊደል እናያለን። በቀጣይ ደግሞ ሶስተኛና ስድስተኛ ፊደላትን እንዴት እንደምናያቸው ደግሞ አብረን እየተማርን በሂደት ነው የምናየው። አሁን እዚህ ጋር የመጀመሪያ ፊደሎችን እና አራተኛ ፊደሎችን ስናስቀምጥ ምን አይነት ቅርጽ ሊኖራቸው ይችላል? ወይስ ድምጻቸው ወደ የት ይወስደናል? ከዚህ መሀል የብዙዎች ስህተት የሆነውን እና የትኛው መልስ እንደሆነ ደግሞ አብረን እናያለን። እንቀጥል። ለምሳሌ አንደኛ ፊደል እዚህ ጋር እንደምታዩት አንደኛ ፊደል ተመስገን ብለን እንጽፋለን። በአንደኛ ፊደል እዚጋ እንደምታዩት ተመስገን ብለን እንጽፋለን። ተመስገን ነገር ግን እዚህ ጋር ደግሞ በአራተኛ ፊደል ምን ብለን እንጽፋለን? ታመስገን እዚህ ጋር ብዙዎቻችን ተመስገን ብላችሁ ጻፉ ተብላችሁ፣ ተመስገን ነገር ግን ታመስገን ብላችሁ የሚጽፉ ሰዎች አላችሁ። ይሄ በጣም ስህተት ነው። ይሄኛው ኤክስ ነው። ለምን አይሆንም? ተመስገን እንጂ ታመስገን አይባልም። ለምን አንደኛ ፊደል አሚል ድምጽ ያለው ለአራተኛ ፊደል አሚል ድምጽ የሚሰጥ ከሆነ ይሄ ፊደል ተሳስተናል ማለት ነው። የምንጽፈው ፊደል ተሳስተናል ማለት ነው። ስለዚህ በዚህ መሰረት እያንዳንዱ እናያለን። በዚህ መሰረት እያንዳንዱን እናያለን። ስለዚህ እዚህ ጋር የአንደኛ ፊደል ለምሳሌ አንድ ቃል ተሰጥቶን ጻፉ ተብለን አንድ ቃል ሊሰጠን ይችላል። ለምሳሌ አንድ አስተማሪ ወይም ሰው ይህንን ጻፉ ብሎ ሊነግረን ይችላል። ለምሳሌ እንውሰድ፣ ለመደ ብላችሁ ጻፉ ሊላችሁ ይችላል። ማለት ለማዳ ለማዳ ለማዳ ለማዳ ብላችሁ ጻፉ ካላችሁ አንድ ሰው ልክ እንደዚህ ለማዳ ብሎ ሊጽፍ ይችላል። ሁለተኛው ሰው ደግሞ ላማ ዳ ብሎ ሊጽፍ ይችላል። ሶስተኛው ሰው ደግሞ ለመ ዳ ብሎ ሊጽፍ ይችላል። አያችሁ፣ ከዚህ ውስጥ የትኛው ነው ለእናንተ ትክክሉ ነው የሚታያችሁ? የትኛው ነው ከዚህ ውስጥ ትክክሉ ነው የሚታያችሁ? ለማዳ ነው ወይስ ላማዳ ነው ወይስ ለመዳ ነው? አያችሁ፣ ከዚህ ጋር የአንደኛና የአራተኛ ፊደል በግልጽ ለማወቅ የሚጠቅማችሁ ነገር አንድ ሰው ይህንን ጻፍ ሲባል በሶስት በአራት አይነት ሊያየው ይገባል። እናንተ አሁን በመጣላችሁ ብቻ ወይ በዝኛው ወይ በዝኛው ወይ በዝኛው ነው ልጽፉት የምትችሉ። ነገር ግን እንደዛ አይደለም። አራተኛና አንደኛን ፊደል ለመለየት በየአቅጣጫው ማየት መቻል አለብን። እንዲሁም ደግሞ ፊደላትን ነጣጥ ለማየት መቻል አለብን። ለምሳሌ ለማዳብላችሁ ጻፉ ካልኳችሁ ነው ለማዳብላችሁ ጻፉ ካልኳችሁ ነው። ለ፣ ማ አፍ ያስከፍታል፣ ዳ አፍ ያስከፍታል። ስለዚህ ለየመጀመሪያ ማ አራተኛ፣ ዳ አራተኛ፣ የትኛው ነው ትክክል ማለት ነው? ይሄኛው ትክክል ይሆናል። ይህኛውስ ላማዳ፣ ላማዳ ኤክስ ነው አይሆንም። እንዲሁም ደግሞ ለመዳ ካልንም ይሄም ኤክስ ነው። ለምን ይሄኛው መ አራተኛ መሆን ነው ያለበት፣ ይሄኛው መ አራተኛ ነው መሆን ያለበት። ስለዚህ በዚህ መልክ አንደኛና አራተኛ ፊደል መለየት እንችላለን። እንቀጥል። አሁንም ሌሎች ተመሳሳይ ፊደላት መስሎ የሚታዩን በቃል መሰረት ስናያቸው ምን ያህል በግልጽ እንደሚታዩ አብረን እናያቸው። ለምሳሌ አሁንም ሌላ በመፊደል እንሂድና መፊደል ቃሉ ለምሳሌ መሰረት ብላችሁ ጻፉላችሁ ይችላለሁ። መሰረት እናንተም ተለማመዱ። መሰረት እንዴት አርየ ነው መጽፈው? ቀድማችሁ ጻፉና እናንተ ለምሳሌ ማንበብ መጻፍ እየቻላችሁ ነገር ግን አራተኛና ሶስተኛ ማለት አራተኛ አራተኛና አንደኛ ፊደል እንዲሁም ሶስተኛና ስድስተኛ ፊደል አንድ የሆነባችሁ ልጆች በደንብ ትኩረት አድርጋችሁ ተመልከቱ። ለምሳሌ አሁን ያልኳችሁ ቃል ምንድነው? መሰረት ሚል ቃል ነው። ስለዚህ ይህን መሰረት የሚል ቃል ጻፉልኝ እስኪ። ለምሳሌ አንድ ተማሪ መሰረት ሲል መሳ ረ ት ሊል ይችላል። ሌላኛውስ ነ ሰ ራ ት ሊል ይችላል። ሌላኛውስ ነ ሰ ረ ት ሊል ይችላል። ከዚህ መሃል የትኛው ነው ለእናንተ ትክክል የሆነው? ይሄኛው ነው ትክክል የሆነ ወይስ ይሄኛው ነው ትክክል የሆነ ይሄኛው ነው ትክክል የሆነ? እስኪ መልስ ንገሩኝ፣ እናንተ ከእናንተ መልስ ልቀበል። እኔ መጀመሪያ ምንድን ነው ያልኩት ቃሉ መሰረት ነው የሚለው መሰረት የሚል ቃል ነው የተናገርኩት። እናንተ ደግሞ ከዚህ ጋር የትኛው ነው ልክ የሆነው? ብዙዎቻችን ስህተት የምንሰራው እዚ እዚህ ጋር ነው። አንዳንዶቻችን መሳረት ብለን መሳረት ብለን እንጽፋለን፣ ሌሎቻችን ደግሞ መሰራት ብለን እንጽፋለን፣ ሌሎቻችን ደግሞ መሰረት ብለን እንጽፋለን። ስለዚህ እዚህ ጋር መ ስንል የመጀመሪያ ነው፣ ሰ ስንል የመጀመሪያ ነው፣ ረ ስንል የመጀመሪያ ነው፣ ት ስንል ስድስተኛ ነው። ስለዚህ ይህን ያዘ ቃል የትኛው ነው? ይሄኛው ነው ማለት ትክክለኛው ይሄኛው ነው። እዚህ ጋር ሳ አራተኛ አይገባም? እዚህ ጋር ራ አራተኛ አይገባም። ስለዚህ ይሄና ኤክስ ሲሆንና ይሆንና ትክክለኛው የትኛው ነው መሰረት የሚለው ይሄን ይሰጠናል ማለት ነው። ስለዚህ አራተኛና አንደኛ ፊደል እያስቸግራችሁ ያላችሁ ልጆች ካላችሁ ዛሬ ይሄንን ትምህርት በደንብ ከተከተላችሁኝ በምንም ታምር አማርኛ ይከብዳችሁ። በቃ አበቃለች። አሁን በዚህ ትምህርት ላይ የተከታተላችሁ እየተማራችሁ ያላችሁት ወንድሞቼ ቤቱንን ሰብስክራይብ በማድረግ እንዲሁም ላይክ እና ሸር እያደረጋችሁ አማርኛን ከመሰረቱ ማንበብ እና መጻፍ ለተቸገሩ እህት ወንድሞቼ በየትኛውም የዓለም ዳርቻ ባሉበት ሆነው እንዲማሩ ያግዛችሁ ዘንድ ላይክ እና ሸር እያደረጋችሁ ታዳረሱልኝ ዘንድ ከወዲሁ አሳስባለሁ። እንቀጥል። አሁንም ሌላ ምሳሌ ልስጣችሁ፣ ሌላ ምሳሌ ልስጣችሁ። ለምሳሌ አሁን በመፊደል ሰርተናል። በሰፊደል እንስራና ሰማይ ብላችሁ ጻፉ ብያችሁ? ሰማይ የተሰጠው ቃል ማን ነው? ሰማይ የተሰጠው ቃል ሰማይ ነው። ነገር ግን አንዳንድ ሰዎች ሰማይ ሲል እንዴት አድርገው ይጽፉታል? ሰ፣ መ፣ ይ። አንዳንዶቹ ደግሞ ምን ይላሉ? ሰ፣ ሳ፣ መ፣ ይ። አንዳንዶቹ ደግሞ ሰ፣ ማ፣ ይ። ከዚህ ውስጥ ትክክል የሆነ የትኛው ነው? እኔ የተሰጠው ቃል ሰማይ ነው የሚለው ስለዚህ፣ ሰማይን ሊገልጽ የሚችል የትኛው ነው? በትክክል ልንጽፍ የምንችለው በየትኛው ነው? ሰማይ ነው? ሳማይ ነው ወይ ሰማይ ነው? ይሄ ኤክስ ነው። ለምን ሰማ ነው መሆን ያለበት። ይሄም ኤክስ ነው። ለምን ሳ ሳይሆን የመጀመሪያ ሰ ነው መሆን ያለበት። ትክክለኛው የትኛው ነው? ይሄኛው ማለት ነው። ሰማይ ሰማይ የሚለው በትክክል በአንደኛ ፊደል የተጻፈ ነው ማለት ነው በአንደኛ ፊደል የተጻፈ ነው። ሌላም ምሳሌ ልስጣችሁ ሌላ ምሳሌ ልስጣችሁ እና ለምሳሌ ለምሳሌ በአራተኛ ፊደል በአራተኛ ፊደል አንድ ቃል ልስጣችሁ። ቃላት ብላችሁ ጻፉ ብዬ እኔ እዚህ ጋር አዝዣለሁ። ቃላት ተለማመዱ እናንተ እኔ እነዚህ የምሰጣቸውን ከዚህ ጋር ጽፌ መልስ ከመናገሬ በፊት እናንተ ተለማመዱበት። ስለዚህ ቃላት ቃላት አንድ ሰው እንደዚህ ሊጽፍ ይችላል ቀላት ሄለኛው ሰው ደግሞ ቃለት ለ ሰው ደግሞ ቃላት የትኛው ነው ልክ ይሆን የሚችለው እስኪ ንገሩኝ ቀላት ነው ቃለት ነው ወይስ ቃላት ነው የትኛው ነው ልክ የሚሆነው እኔ የሰጠው ቃል የመጀመሪያው ቃላት ነው የሚለው አይደለ ቃላት አሁን ዋናው አላማችን እዚህ ጋር አራተኛን ፊደል በአንደኛ ፊደል የሚጠቀሙ ልጆች ግንጽ ይሆንላቸው ዘንድ በደንብ እያንዳንዱን አብራርተው ሙሉ ለሙሉ አማርኛን በየትኛው ፊደል መጻፍ እንዳለባቸው እንዲያውቁ የረዳቸው ዘንድ ነው። ስለዚህ ቀላትና ቃላት አያቸው ቃና ቃ። እኔ መጀመሪያ ምንድነው ያልኩት? ቃላት ነው ያልኩት። ነገር ግን አንድ ሰው ቀላት ብሎ ሊጽፍ ይችላል፣ ሌላኛው ሰው ደግሞ ቃላት ብሎ ሊጽፍ ይችላል። ስለዚህ ዋናው ነው እዚህ ጋር ነው ያለው ቃላት የሚለው ይሄን ይመስላል ማለት ነው። ቃላት የሚለው ይሄን ይመስላል። ይሄኛውና ይሄኛው ኤክስ ነው ማለት ነው። ትክክለኛው የትኛው ነው? ቃላት የሚለው ይሄ ነው ማለት ነው። ቃላት የሚለው ይሄ ነው። ኦኬ፣ እንቀጥል። አሁን በአራተኛና በአንደኛ መሃል ያለውን ልዩነት በግልጽ እንደገባችሁ እርግጠኛ ነኝ። ከዛ ውጭ እዚህ ጋር ደግሞ ፊደላትን ነጣጥላችሁ እዩ። ፊደላትን ነጣጥላችሁ እዩ። አንድ የተሰጠንን ቃል ነጣጥላችሁ ዩት። ልክ አሁን እንደዚህ እኔ ተንትኜ እንዳሳየዋችሁ በሶስት በአራት ቃል ግለጹት። ከዛ በኋላ ትክክል የሆነውን አወጣችሁ በትክክል ጻፉ። ሁለተኛው ደግሞ ተንትኑት። ለምሳሌ አንድ ቃል ቢሰጣችሁ አንድ ቃል ቢሰጣችሁ ለምሳሌ ይሄ መከራ ይላል፣ አይደለም መከራ ይላል። ይሄ ቃል መከራ፣ ይሄንን ቃል መከራው ራሱ ጻፉ ቢላችሁ አንድ ሰው ይሄንን ቃል ለማውጣት መጀመሪያ መ የራሷን ከዛ ከ ከዛ ራ ስታደርጉት ባንድ ላይ ምን ይላል መከራ የሚል ቃል ይሰጠናል ማለት ነው። ነገር ግን መከራ ካልነዝም ለን እንዲሁ ማከራል ነው ምን እንችላለን፣ አራተኛ ልናደርገው እንችላለን፣ ካን አራተኛ ልናደርገው እንችላለን። ነረን የመጀመሪያ ልናደርገው እንችላለን። ነገር ግን በዚህ መልክ ነጣጥለን ካወጣነው በደንብ በግልጽ መረዳት እንችላለን ማለት ነው። ስለዚህ በዚህ መልኩ አራተኛና አንደኛ ፊደልን ቀለል አድርጎ ማወቅ ይቻላል። የመጨረሻ ያለምንም ጭንቀት አማርኛን በቀላሉ አቀላጥፎ ማንበብ መጻፍ ይችላል ማለት ነው። ከዚህ በተጨማሪ ይበልጥ ደግሞ በግልጽ ለመማር የምትፈልጉና በአጭር ጊዜ ራሳችሁን መለወጥ የምትፈልጉ ካላችሁ ባዮ ላይ ስልክ አለ፣ ዩቲዩብ ላይ ያለ ሊንኮችን አሉ ይሞ የዋትሳፕ የቴሌግራም እነሱን በመጠቀም ቀጥታ ደውሉልን ታገኙናላችሁ። በሳምንት አምስት ቀን ከሰኞ እስከ ዓርብም ቀለል ባለ ሁኔታ እናንተን በሚመቻችሁና ግልጽ በሆነ የአስተምሮት ስነስርዓት እናስተምራችኋለን። በአጭር ጊዜ ብቻ እንድትለወጡ እናደርጋለን። ስለዚህ አሁን ደግሞ ወደ ሶስተኛ ፊደልና ወደ ሶስተኛ ፊደልና ሶስተኛና ስድስተኛ ፊደል ስድስተኛ ፊደል ሶስተኛና ስድስተኛ ፊደል ደግሞ ምን ይመስላሉ? ሶስተኛ እና ስድስተኛ ፊደል ምን ይመስላሉ? አብዛኞቻችን ሶስተኛ እና ስድስተኛ ፊደል በአንድ ነው የምንጠራቸው። አብዛኞቻችን በውስጥ የሚመሩ ልጆችም አሉ። ሌሎችንም ስጠይቃቸው አንድ አድርገው ነው የሚነግሩኝ። ይህ በጣም ስተት ነው። ሶስተኛ እና ስድስተኛ ፊደል በፍጹም የማይገናኝ ፊደል ነው። በፍጹም የማይገናኝ ፊደል ነው። ለምን? እናያለን እሱን አብረን። እዚህ ጋር ሶስተኛ ፊደል ኢ የሚል ጠበቅ ያለ ድምጽ ነው ያለው። የሶስተኛ ፊደል አናባቢ ማን ነው? ኢ የሚል ጠበቅ ያለ ድምጽ ነው። የስድስተኛ ፊደል አናባቢ ደግሞ እ የሚል ለቀቅ ያለ ድምጽ ነው ያለው። ልብ በሎ፣ እዚህ ጋር ሶስተኛ ፊደል ኢ የሚል ድምጽ፣ ጠበቅ ያለ ድምጽ ይኖረዋል። ስድስተኛ ደግሞ እ የሚል ለቀቅ ያለ ድምጽ ይኖረዋል ማለት ነው። ስለዚህ አሁን በዚህ መሰረት ሶስተኛ እና ስድስተኛ ፊደል ስናይ ከዚህ ጋር፣ ለምሳሌ ለምሳሌ ቲማቲም ብላችሁ ጻፉ ስላችሁ አንድ ቃል ሰጠዋችሁ ቲማቲም የሚል ቲማቲም ለማለት አንድ ሰው ቲም ቲ ትም አንድ ሰው እንደዚህ ሊጽፍ ይችላል። ቲማትም ቲማትም። ሌላኛው ሰውስ ቲ አይደለም እንደዚህም አይደለም። ት ማ ት ም አንድ ሰው እንደዚህ ሊጽፍ ይችላል። አንደኛው ደግሞ ቲ ማ ቲ ም። ከዚህ መሃል የትኛው ነው ልክ የሚሆን የሚችለው? እዚህ ጋር የምታዩት ትማት ቲማትም ይላል። እሄኛው ደግሞ ትማትም ይላል። እህኛው ደግሞ ቲማቲም ይላል። ስለዚህ የትኛው ነው ለእናንተ ልክ የሆነው? ልክ የሆነው የትኛው ነው? እዚህ ጋር ብዙዎቻችን ስህተቱ የምንፈጥረው ፈጥሮ እዚህ ጋር ነው። አንዳንዶች ስድስተኛ እንጠቀማለን፣ አንዳንዶች ሶስተኛ እንጠቀማለን፣ አንዳንዶች እንቀላቅለዋለን። ነገር ግን የመጀመሪያው መያዝ ያለብን ነገር እዚህ ጋር ምን አለ መሰላችሁ፣ አንደኛ ቲማቲም ስንል ቲ ጠበቅ ተብላ የምትጠራ ሶስተኛ ፊደል ነች። ማ ስንል አራተኛ ነው ቲ ስንል አሁንም ሶስተኛ፣ ም ስንል ስድስተኛ ይሆናል ማለት ነው። አያችሁ፣ ማ ስንል አፋችን ይከፈታል፣ አራተኛ ነው የሚሆነው። ቲ ስንል ደግሞ ሶስተኛ ነው የሚሆን፣ ም ስንል ደግሞ ስድስተኛ ነው የሚሆን። ስለዚህ ከዚህ መሀል ትክክል የሆነ የትኛው ነው ከተባላችሁ፣ ቲማቲም የሚለው በትክክል ይሄ ነው። እሄኛውና እሄኛው ኤክስ ነው፣ አይሆንም። ትማትም አይባልም ወይም ቲማትምም አይባልም። ትክክለኛው የትኛው ነው? ቲማቲም ቲማቲም። በትክክል ምንጽፈው በዚህ ነው ማለት ነው። ቲማቲም ብለን እንደዚህ እንጽፋለን። ለምሳሌ ይሄ ቲማቲም የሚለውን ቃል መጀመሪያ እናንተ ቃሉን ማውጣት መጀመሪያ እያንዳንዱን ነቅላችሁ ታወጣላችሁ። እያንዳንዱ ማለት ነው ከመጻፋችሁ በፊት እያንዳንዱ። ቲ ስትሉ ከቱ ቲ ሶስተኛ እናስቀምጣለን። ማ ስንል አራተኛ እናስቀምጣለን። ማ ማ አራተኛ ከዛ ቲማቲ ስንል ቲ ስንል አሁንም፣ ተቱ ቲ ሶስተኛ ሶስተኛ። ም ስንል ደግሞ ወደ ውስጥ ተጠሩ ድምፅ ናት። መሙ ሚ ማ ሜ ም ም። አሁን ይህንን ወደ አንድ ስናመጣው ቲ ማ ቲ ም በትክክል ተጻፋ። አይደለም እንዴ? ትክክለኛው ቲማቲም የሚለው ይሄ ነው ማለት ነው። ቲማቲም፣ ግልጽ ነው አይደለም ማንኛውም አስተያየት ያላችሁ መማር የምትፈልጉ ካላችሁ ኮመንት ሴክሽን ላይ ማስቀምጡልኝ፣ እንዲሁም በውስጥ አናግሩኝ። ስልክ አስቀምጥላችኋለሁ፣ ከዚህ እስክሪን ላይ አስቀምጥላችኋለሁ። በቀጥታ መደወል፣ በኢሞ ዋትስአፕ፣ በቴሌግራም በማንኛውም ጊዜ በኦንላይን ባላችሁበት ሆናችሁ እናስተምራችኋለን። ኦኬ። ስለዚህ ቲማቲም ስንል እንደዚህ አድርገን እንጽፋለን ማለት ነው። አሁን ና የማና የማን ነው የሶስተኛ እና የስድስተኛ አሁን በሶስተኛ ቲማቲም የሚለው እናያየን። ነገር ግን ስድስተኛ ፊደል ደግሞ ለምሳሌ ለምሳሌ ምህረት ብለን ንጻፍ ምህረት ብላችሁ ጻፉ ብትባሉ እንዴት ነው የምንጽፈው መጀመሪያ ምህረት ምህረት መሙሚማሜ ም ስንተኛ ስድስተኛ ምን አስቀምጣለን ከዛ ህ ሀ ሁ ሂ ሃ ሄ ህ ህን አስቀምጣለሁ ከዛ ር ረ ሩ ሪ ራ ሬ ር ስንተኛ ሆነች ስድስተኛ ማለት ነው ት ተ ቱ ቲ ታ ቴ ት ነው። ይሄንን ወደ አንድ ሳመጣው ምን ይሆናል? ም ህ ረ እቺኛዋ ረ ነው የምትሆን ሶሪ ረ ነው የምትሆን ምህረት። አያችሁ ምህረት የሚለው ይሄን ይመስላል ማለት ነው። ይሄን ይመስላል። ትክክለኛው ይሄ ሆኖ ሳለ፣ ግን ትክክለኛው ይሄ ሆኖ ሳለ ብዙዎቹ ደግሞ ምን ይላሉ? ም ሂ ራት አንዳንድ ሰው ምሂረት ብሎ ሊጽፍ ይችላል። ምሂረት። አንዳንድ ሰው ደግሞ ም ህ ም ህ ር ት ብሎ ሊጽፍ ይችላል። አንዳንድ ሰው ደግሞ ም ህ ራ ት ብሎ ሊጽፍ ይችላል። ከዚህ መሀል ይሄም ስህተት ነው፣ ይሄኛውም ስህተት ነው። ለምን ምህረት አይባልም? እዚህ ጋር ምህርት አይባልም። በትክክል የተጻፈው የትኛው ነው? ምህረት ምህረት አያችሁ አሁን ስድስተኛ እና ሶስተኛ ግልጽ ሆኖላችኋል ጥያቄ አላችሁ ጥያቄ ካላችሁ ጠይቁኝ ኦኬ ስለዚህ ሶስተኛ እና ስድስተኛን በዚህ መሰረት አጉልተን በደንብ ማየት እንችላለን ማለት ነው አጉልተን ለምሳሌ ባጭር ቃል እንግለጸው ባጭር ቃል ለምሳሌ ል ልጅ ብላችሁ ጻፉ ብላችሁ አንድ ሰው ልጅ ሲል እንደዚህ አድርጎ ሊጽፈው ይችላል እንደዚህ አድርጎ አንዳንድ ሰው ደግሞ ለጅ ብሎ ሊጽፈው ይችላል። ለጅ እንደዚህ አድርጎ ሊጽፈው ይችላል። አንዳንድ ሰው ደግሞ ምን ሊጽፍ ይችላል? ልጀ ጀ ብሎ ሊጽፍ ይችላል። ሶሪ ልጅ ነው። ይችኛዋ ሶስተኛ፣ ይችኛዋ ሶስተኛ፣ ይችኛዋ ደግሞ ሶስተኛ ይሆናሉ። አንዳንድ ሰው ልጅ ብሎ በትክክል ሊጽፈው ይችላል። ልጅ ካልነ ይሄኛው ልክ ነው ማለት ነው። አንዳንድ ሰው ደግሞ ሊጅ ብሎ ሊጽፈው ይችላል። ሊጅ ሶስተኛ አድርጎ ማለት ነው። ሊይ ካልነ ተበላሸ። ለምን ሊጅ የሚለው ትርጉም የለውም። ትክክለኛ ቃል ትርጉም አለው። ትክክለኛ ቃል ከሆነ ካወቅ ነው ትክክለኛው፣ ትርጉም አለው። ሌላኛው ግን ትርጉም የሌለው ቃል ግን ትርጉም የለውም። ስንጠራው እራሱ እዚህ ጋር ሊጅ ሊጅ፣ ምንድን ነው ሊጅ ሊጅ? አይሆንም። ለምን ሁለቱም ስድስተኛ፣ ልጅ ነው መሆን ያለበት። ልጅ ልክ እንደዚህ ነው በቀላሉ መጻፍ ያለበት፣ ልጅ እንጂ ልጅም አይባል ልጅም አይባልም። ሶስተኛ አይገባበትም ማለት ነው። ስለዚህ በቀላሉ እንደዚህ አድርገን ሶስተኛ እና ስድስተኛ ፊደላትን መለየት እንችላለን ማለት ነው። እንችላለን አሁንም ሌላ ምሳሌ ልስጣችሁ። ሌላ ምሳሌ ልስጣችሁ። ልማድ፣ ልማዲል ቃሉ ምንድነው የሚል? ልማድ ነው። ነገር ግን አንድ ሰው ልማዲ ብሎ ሊጽፈው ይችላል። ልማዲ ብሎ ሊጽፈው ይችላል። ልክ ነው ወይስ ስህተት ነው? ጥያቄው ለእናንተ ይሁን። አንድ ሰው ደግሞ ሊ ማ ድ ብሎ ሊጽፈው ይችላል። ይሄ ልክ ነው ወይስ ስህተት ነው? እዩት እናንተ። አንድ ሰው ደግሞ ል ማ ድ ብሎ ሊጽፈው ይችላል። ከዚህ መሀል አሁን ስታነቡ በግልጽ የሚመጣላችሁ እና ቀለል ያለው የትኛው ነው? ልማዲ ነው ወይስ ሊማድ ነው ወይስ ልማድ ነው የሚለው ትክክለኛው ልማድ የሚለው ነው ትክክለኛው ልማድ የሚለው ነው ማለት ነው። በዚህ መሰረት ቀለል አድርጋችሁ ማንበብ መጻፍ ትችላላችሁ። አንደኛና ስድስተኛ እያስቸገራችሁ ያላችሁ ሶስተኛና አንደኛና አራተኛ ሶስተኛና ስድስተኛ እንዲሁም አንደኛ ከአምስተኛ ፊደል እያስቸገራችሁ ለማንበብና ለመጻፍ የምትቸገሩ እህት ወንድሞች ካላችሁ በውስጥ አናግሪ በአጭር ጊዜ ብቻ ከዚህ በተሻለ በደንብ በአንድ ቀን ወይም በሁለት ቀን የእነዚህ ፊደሎች ልዩነት በጣም በዛ ቢባል ለሳምንት ያክል ነው ትምህርቱ ሊወስድብን የሚችለው። ሌሎች ተጓዳኝ ትምህርቶችን እንዳለ እየተማርነው ሆኖ ነገር ግን ለእነዚህ ብቻ ትኩረት ከሰጠናቸው ከሳምንት ባልበለጠ ጊዜ ብቻ አቀላጥፋችሁ እንድታውቁ አደርጋለሁ እናደርጋለን። ስለዚህ እናንተም በያላችሁበት ሁናችሁ ይህንን ትምህርት የምትከታተሉ እህት ወንድሞቼ ላይክና ሸር እያደረጋችሁ ሰብስክራይብ ያላደርጋችሁ ደግሞ ሰብስክራይብ በማድረግ ለሌሎች እህት ወንድሞቻችን ማንበብና መጻፍ ለሚቸገሩት ሁሉ ከጨለማ ወደ ብርሃን መልሳቸው ዘንድ የሁላችንም አስተዋጽኦ እንዲሆን ከወዲሁ ጠይቃለሁ። ሁላችሁም ሸር እያደረጋችሁ ለመማር ለሚፈልጉ አዳርሱልኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።